ተወዳጁ አርቲስት አስጌ ዴንዴሾ አስገኘው አሽኮ ወደ እስር ቤት ሊወረወር መሆኑ ተሰምቷል። ምንድን ነው ያሳሰረው ወይም ያሳሰረው ጉዳይ ምንድነው የሚለውን ዝርዝር መረጃ ነግራችኋለሁ። እንዲሁም ደግሞ ተወዳጇ ቲክቶከር ፊዮና በልደቷ ቀን ምን አጋጠማት? ስለሱ ዝርዝር መረጃ ነግራችኋለሁ። ሌላው ደግሞ አንድ ብር የተናገረው ንግግር እጅግ በጣም ብዙ አዲስ አበባ ልጆችን አስቆጥቷል። ብዙ አዲስ አበባ ልጆች እየተቃወሙት ይገኛሉ። በ40 ዓመትህ እናትህ ላይ ሆነህ ፂምህን አትላጭ ከቤት ውጣና ስራ ስራ ብሏል። ይህ ነገር እውነት ተቃውሞ የሚያስነሳ ነው ወይስ አይደለም የሚለውን እስከ መጨረሻው ስትቆዩ ነግራችኋለሁ። ሌሎች እንዲሁም አዝናኝ አስተማሪ ቪዲዮችንም ሰብስቤ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁ መቆየት ነው። ሰሞኑ ስለጠፋው በጣም ይቅርታ፣ የጠፋውበትን ምክንያት በሌላ ቪዲዮ መጣበታለሁ። በቀጥታ ወደ ቪዲዮ እንለፍ። ሰብስክራይብ እያረጋችሁ በውስጥ የተላከለኝን ታሪክ ቀጥታ ነው ምነግራችሁ። እኔና ባሌ አራት ዓመታትን በትዳር ቆይተናል። እናም ግን ከትዳር በኋላ ጥሩ የፍቅር ህይወት አልነበረንም። ባሌ በጣም ዝምተኛ ስለሆነ ምንም ነገር ባጠፋ አይቶ ዝም ይላል። በዚህም የተነሳ የበላይነት ስሜት ይሰማኝ ጀመረ። ጓደኞቼም ጀግና እንደሆንኩ መሰከሩ። ታዲያ ኩራቴ የበለጠ ጨመረ። ለባሌ ምንም አይነት ክብር መስጠት አቆምኩ። የትም ውዬ ማታ ላይ ይመጣል። ባሌ በጣም ተናዶ እንኳን ዝም ይላል። ታዲያ አንድ ቀን አምሽቼ ወደ ቤቴ ስመጣ በጣም ተናዶ ለምን ለትዳርሽ ክብር አይኖርሽም? የድሮ ፍቅራችን ወደ ቤት ሄዳ አለኝ። እኔም ንቄ ገፍቼው ሊገባ ስን ለመጀመሪያ ጊዜ በጥፊ መታኝ። ውጭ እንዳለው በሩን ቆልፎ እሱ ውስጥ አደረ። ጠዋት ላይ ቤተሰቦቼ ፖሊስ አምጥተው እሱን ወደ እስር ቤት ወሰዱት። የፍቺ ጥያቄ አቀረብኩኝ። ሁሉም ትክክል ነሽ አሉኝ። ጓደኞችም ጥሩ አደረግሽ የታባቱ አሉኝ። ከዛም እሱን በሀዘን ተሞልቶ ድርሻዬን ሰጥቶኝ ተለያየን። በአራት አመት በኋላ እሱ ሌላ ሚስት አግብቶ ልጆች ወልዶ ጥሩ ሕይወት እየኖረ ነው። የእኔ ሕይወት ግን ተበላሸ። ትላንት ትክክል ነሽ አሉኝ ሁሉ ዛሬ ተገልብጠው ትክክል አይደለሽም አሉኝ። ትላንት የታባቱ ወንድ መሽጠፍቶ ያሉት እነሱ ጥሩ ህይወት እየኖሩ እኔ ግን ብቻዬን ቀረው። ትላንት ከአንቺ ጋር ነን ያሉኝ ሁሉ ዛሬ ከኔ ጋር የሉም። እናም የመጨረሻው መልእክት የምትወስኑትን ውሳኔ አስተውላችሁ ወስኑ። እንግዲህ በል በል በል በል ይልና እሳት ውስጥ ከከተተ በኋላ ይሮጣል ሁሉም እና በደንብ ከራሳችሁ ጋር ተማክራችሁ ከፈጣሪያችሁ ጋር ተመካክራችሁ ውሳኔ ካልወሰናችሁ መጨረሻ የሰው መሳቂያና መዘባበሻ ነው የምትሆኑት። ሰውን አምነሽ አጉል ነገር ውስጥ አትግቢ ለማለት ነው። አንድ ብር አዲስ አበባ ልጆችን አስቀይሟል። በጣም የተንጫጩበት ይገኛሉ። እንግዲህ የአዲስ አበባ ልጆችን አስቀይሞ ግን እሱ መልስ የሰጠበት ሁኔታ በጣም አስደምሞኛል። መጀመሪያ እስኪ የተቃወሙትን አንድ ሁለት ላሳያል። በአርባ ዓመት እናት ላይ ፂምህን አትላጭ፣ ውጣ ከቤት ስራ ስራ እራስህን። ደግሞ የእኔ ልጅ ድስቱን ቶሎ ቶሎ ማጠውና እንጠ ይጠበው እሽ አባት እሺ ይሄ ደደብ እኮ እያናደደኝ። በአርባ ፓርባ ዓመታችሁ እናት አባታችሁ ቤት ሲሆናችሁ ጺማችሁን አትላጩ ከቤቱ ጥይዳ እንዴ! ምን አባዛው እኮ ነው ስለ ሰው እሱ የሚናገረው? ማን ማን ስለሆነ ነው ስለ ሰው የሚናገረው? እይ ደነዝ። የኔ ምስኪን ልጅ አንተን እኮ አይመለከትም። ለምን ትበሳጫለህ? አንዴ ነው ማይ መለከተኝ ይመለከተኛል። ድብርና ቢመለከተኝ የኔ ልጅ አርባ ዓመት አልፎሃል ብዬ ነው። አደራ ደምግፊት እንዳይነሳ። ስቃሁ ለኔ ነው። በዘር አስገቡለት። አርባ አመት አልፈዋል አንተን አይመለከትም ብሎ እቺን እንደዚሁ እንለፋትና እስኪ፣ ያን ያህል ሴንሲቲቭ ለምን እንደሆነ አላቅም። ጉዳዩ በጣም ቀለለ። እኔ እኔ ራሴ የምለው ነገር ነው ሰው ቤተሰቡን መርዳት አለበት እንጂ ቤተሰቡ ላይ ቁጭ ብሎ የቤተሰብ ሸክም መሆን አለበት ብዬ አላምንም። የፈለገ ምክንያት ልደረድር ትችላል፣ ግን የአንተ የቁርጠኝነት ችግር እና ያንተ ያለመወሰን ችግር እንጂ ያን ያህል ያለው ሲቹዌሽን ብቻ ምክንያት ሊሆን አይችልም ብራዘር። እኔ መቼም ነው የማልሰማ በቃ እንደዚህ አይነት ነገር በቃ ቤተሰብ ጋር ተለጥፈ እየኖርክ ወዱ አይደለም የአዲስ አበባ ልጅ ምናምን ብለህ አትሰክስ። በቃ ሰግጠ ስራውን ሰርተህ ቢያንስ እዛ ቤተሰብም ጋር እየኖርክ ሰፖርት ካረክ ቢያንስ አንድ ነገር ቤት ውስጥ የሚያስፈልጋትን ለእናትህ አስቤዛ ከገዛ የሚያስፈልጋትን ነገር ካረክ ቢያንስ ሰፖርት እያረክ በአርባ ዓመትህ እናትህ ላይ ፂምህን አትላጭ በአርባ ዓመትህ እናት አባት ሊሆንህ ፂምህን አትላጭ። እላጫለሁማ ያ ለአንተ የወጣችሁ ፀሐይ ለእኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደረገው ነገር የለም። ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድጓል። ፖሊሶችን ተሳድቧል። ትራፊኮችን ተሳድቧል። ማህበረሰብ ተሳድቧል። እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር በአርባ አመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም፣ መሄጃ ስላጣ እንጂ ይሄ በቃ ሳክስ የመጨረሻ ሳክሳም የሆነ ልጅ ነው። ይሄ ራሱ እኔ ልንገራችሁ ለምን እንዳልኳቸው አሁን በሱ ቤት አንድ ብር አሁን ደምንም ጊዜውን ጠብቆ በቃ ተደብቆ ተደብቆ አሁን ማበብ ሲጀምር ለመቀልጠም ነው። አሁን ፖሊስ ተሳድቧል፣ ባለስልጣን ተሳድቧል፣ ማህበረሰብ ተሳድቧል ይላል። ያሳቀ መልእክት የሚያስተላልፍ እንጂ ቀጥታ ተሳዳቢ አይደለም። አንዱ አሁን ሰመረ ባሪያው ተሳዳቢ ነው ልትል ነው ማለት ነው። ነገ ተነስተ ሰመረ ባሪያው ሂስ ነው የሚሰጠው። በቃ የተበላሸ ነገር ሲያይ ዝም አይልም እና አንድ ብርም አዘ ሴም ታይም ይህንን ነው የሚሰራው ብዬ ነው ማስበው። አሁን አንተ ከፖሊሶች ጋር አቀሳስረው ከባለስልጣን ጋር አቀሳስረው ምናምን አሁን እየተንቀሳቀሰ ያለውን ልጅ አሸማቀ ቁጭ ልታረግ ነው። በቤትም አለን። ይህ ግለሰብ ምንም የሰራው ነገር የለም just ተሳዳቢ ነው። ምንም ቡርቃ ብሩክ ሲቆላበጥ ቡርቃ ነው። ኤኒዌይ እኛ ቀበሌ ማፀንበር ክትባት ጀምረዋልና እንዳያመልጥ በዛው ልጠቁመው ይህን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመናት ይችላል። ማን ሊጥልህ ማን ሊጎጥት እንደሚችል ራሱ መገመት ይከብዳል። በዚህ ጊዜ ይህ እንግዲህ አብረን የሰራ ነው፣ አብረን የበላን የጠጣን ጓደኛ ነበር። እንግዲህ የሚሰራውን ስራ እያያችሁት። ምን አለ በውስጥ ብታወራኝ ፓፒ፣ እንደዚህ እንደዚህ ፈልጋለሁ፣ እንደዚህ እንደዚህ ማደግ ፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ አስጠጣት አሳልፎ መስለኝ፣ በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለ? ኦፍኮርስ፣ ተሳድብ አልፈልግም። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህ የምንተዋወቃለን ምን አይነት ስራ ስሰራ እንደነበር እዚህ ጋ ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስት የምንደሆን ታውቃለህ፣ አስጠጥቼ አላውቅም፣ በሰው ገንዘብ ኑሬ አላውቅም። ሀብታም ስር ስርዓት ውስጥ ሺ ገንዘብ አላገኝም። ሀብታም አጎንብ ሰው ቀና ሲልኪት ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁም። እንደዛ ሆነ ባለፈል ለምን እንደማያልፍል ታውቃለህ? ልብ ክፉ ስለሆነ ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስን ትቀይራል። ወርድህ እንደዚህ አስጠቂ ትሆናለ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል። መልስተ ጸሎት ዛሬ ደርሶላል፣ ጸሎት ተሰምቷል። የፈለከውን ነገር ጠይቀኝ ይሰጣሃለሁ። ግን አንድ ነገር ለአንተ የሰጠውትን ነገር ለጎረቤት እጥፍ አድርጌ ይሰጣዋለሁ፣ ያንተ ብሌሲንግ ለእሱ እጥፍ ይሆናል። አሁን የፈለከውን ነገር ጠይቀኝ ይሰጣሃለሁ። አሰባ አሰባ አሰበና ጌታው፣ ያንዳይኔን አጥፋልኝ

እዛ ሆነ ምን እየሰራ እንዳለ አቃጡ። አልሰድብም። እኔ ልናገረም አይደለም የመጣሁት። ጓደኛዬ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ በኒያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገረ እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ ቁም ያለው ፍታ፣ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙት ደግሞ በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮ ህኔው ራስህ እኔው አያሳፍረህ የዴይቱዴ ዴ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልኩ ፕሮፋይልን ይነገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም እንደ እድሜ ያሰ በጣም የገረመኝ ነገር ምንድን ነው አብሮ የበሉ አብሮ የጠጡ አብሮ ብዙ ነገር ያሳለፉ ዱባይ ላይ አብሮ የሰሩ ምናምን ነው እና ያንን ሁሉ ያውቃል ዱባይ ላይ ዶ እንደሰራ ብዙ ነገር እንደ ዋጋ እንደከፈለ በሹፈር እና ተቀጥሮ እንደሰራ፣ ራይድ እንደሰራ፣ በቃ ይሄን ሁሉ ነገር ሞክሯል። አንድ ብር እየሞከረም ነው አሁንም። የላይክ ሀብታም ሆኖ ጨርሷል፣ ተሳክቶለት ጨርሷል። እሱም ጨርሻለሁ አላለም። ፌመስ መሆን ሳይሆን ሀብታም መሆን ነው የምፈልገው ብሎ ተናግሯል። ሰምታችኋልና ደግሞ አብራችሁ በልታችሁ አብራችሁ ጠጥታችሁ ከስር መሰረት የሚያውቃችሁ ሰው የሆነ የሆነች በቃ ከፍ ከፍ ስትሉ መቶወጥጠዋ ሲሰጣችሁ በጣም ነው የሚያናድደው። ማርያምን እኔ እንዲህ አይነት ሰው እጥያም ስለሆነ ነው ልጁ እንጂ እንደተባለው ደውሎ ማውራት ይችላል። ቤስት ፍሬንድ ናቸው፣ በውስጥ መስመር ማውራት ይችላሉ። እዚህ ጋር መጥቶ ጀስት ተሳዳቢ ነው። ምንድን ነው ምንም ሳይሰራ ሚዲያ ላይ ምናምን ይላል። ተሳድበን ቢሆን ፈምስ። እስኪ አሁን አንተም የሱን ስም ሜንሽን አድርገህ የሰራው ቪዲዮ ቫይራል ለመውጣት ነው። ከዛ በፊት ማንም አያቅህም፣ እኔም አላቅህም፣ ሁሉም ሰው አያቅህም። ግን ዛሬ አንድ ብር ሜንሽን አድርገህ የሰራው የተሻለ ቪው፣ የተሻለ ፎሎወር ለመሰብሰብ ነው እና ብራዘር በውስጥ ማድረግ የምትችለውን ነገር አጉል እንትን አትበል። ለማንኛውም የአዲስ አበባ ልጆች ቁጭ ብላችሁ እንደዚህ አታድርጉ ያለውን ተቀበሉት፣ በቃ ፖዚቲቭሊ ተቀበሉት። አስረግጬ የምነግራችሁ ነገር የስንፍናና የውሳኔ ችግር ስላለ እንጂ ያለው ሲችዌሽን ብቻውን ድሃ ወይም አሁን ያለንበትን ሁኔታ አልሰጠንም። ድህነትንም የሰጠን አሁን ያለንበትንም ሁኔታ ያመጣብን የኛ የሰበብኝነት ወይም የስንፍናችን ምክንያት ነው ብዬ ነው። ማም ነው ቲክቶክ ላይ የምናውቀው ፈለጋ ትናቴዎስ በጣም በመምህር እዚህ ቲክቶክ ላይ ያሉ ወጣቶችን በማስተማር ቤተክርስቲያን እንዲመለሱ በእግዚአብሔር መንገድ እንዲጸኑ በማድረግ የምናውቀው ወንድማችን እዛ ላይ ተገኝቷል። እዛ ፕሮግራም ላይ እና ለምን ተገኘ ብለው በጣም ብዙዎች የተቃወሙት ነው። እስኪ እንስማአይችልምስደሙበሴ ተመልከቱ እንግዲህ የእኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ። እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ እሰይ እርግጠኛ ሆኜ ነው የምነግራችሁ፣ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያውቅ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጥ ወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድን ነው ያደረገው? ለፕሮግራሙ ላ አቴንሽን አልሰጠም። ስልኩ ሲጎረጉር ነበረ። ምክንያቱም በቃ አንዴ ፕሮግራሙ ላይ ተገኝቷል ምንም ማድረግ አይችልም። የራሱን ሙር ሲያራምድ ነበረ። በነገራችን ላይ ፈለገ ላይ አፋቸው የምትከፍቱ ሰዎች ልክ ፈሪሳውያን ክርስቶስ ላይ አፋቸውን እንደከፈቱት አይነት ሰዎች ናቸው። ምክንያቱም ክርስቶስ ከቀራጮች ጋር እና ከኃጢአተኞች ጋራ ቁጭ ባለበት ሰዓት ላይ ምንድን ነበር የተባለው? ፈሪሳውያን ደቀ መዛምርቱን ይሄ መምህራችሁ አይደለም እንዴ ጌታ አይደለም እንዴ? እንዴት ከቀራጮች ጋርና ከኃጢአተኞች ጋራ ቁጭ ብሎ ምግብ ይበላል? ብለው ሲያሙት ነበረ ለሐዋርያቱ። ከዛ ክርስቶስ የልባቸውን አውቆ ምንድን ነው ያለው? እኔ የመጣሁት ለጻድቃን አይደለም። እኔ የጠፉትን ለማዳን ነው የመጣሁት፣ ለኃጢአተኞች ነው የመጣሁት፣ መድኃኒት ለመሆን ነው የመጣሁት ነበር ያላቸው። ልክ እንደዛው ፈለገም እነዚህ ልጆች ንቆ ቢተው የሆነ ዲስሪስፔክት ቢያደርጋቸው አረ ወደዛ ሄዱ ደሞ ብዬ ብዬ የእናንተ ልደት ላይ ልገኝ እንዲህ አይነት ንቀት ቢያሳያቸው ምንም ጥቅም አይኖረውም ጭራሽ እነዚህ ልጆች ወደ ባሰ ገደል ውስጥ ነው የሚገቡት። ነገር ግን በቀስ በቀስ እነዚህ ልጆች ይሻሻሉ ብንጠጋቸው ብንቀርባቸው፣ አንድ ቀን እግዚአብሔር ይለውጣቸዋል በማለት ትንሽ ፊት ብናሳያቸው የመመለስ ዕድላቸው ከፍ ያለ ነውና፣ ፈለጋ ትናቴዎስ ይመች፣ ጥሩ ነገር ነው ያደረግከው። እርግጠኛ ነኝ እነዚህ ልጆች አሁን ካሉበት ነገር ወጣው ወደ ቤታቸው ተመልሰው አሁን ከሚያደርጉት ነገር በተቃራኒው ስርዓታቸውን የሚይዙበት ቀን ይመጣል ብዬ ተስፋ አድርጋለው። ፈጣሪያችን ቀን ያሳያል። እንግዲህ እንዲህ አይነት ልደት ላይ እንዴት ተገኘ ብለው በጣም ብዙዎች ተችተውታል። እኔ ግን ከተችት ውስጥ አይደለውም፣ ምክንያቱም እንደውም መንፈሳዊ አባቶች ከአለማዊ ልጆች ጋር ነው መገናኘት ያለባቸው፣ ምክንያቱም ዓለም ላይ ያሉትን እንድንሰበስብ ወደ እግዚአብሔር ቤት እንድንመልስ ነው ክርስቶስ ኃላፊነቱን አደራውን የሰጠን። ራሱም ያደረገው ያንን ነው። አባታችን ክርስቶስ እስከሆነ ድረስ እኛ ደግሞ ልጆቹ የእሱን ፈለግ መከተል ነው። ስለዚህ እ አጥያተኞችን ደግሞ ለመሰብሰብ መንፈሳዊ አባቶች ወደኛ መምጣት አለባቸው አይደል? ስለዚህ ፊዮና ልደት ልደቱ ላይ ስለምትወደው ስለምታከብረው ጠራችው፣ እሱ ደግሞ ጥሪውን ስላከበረ ሄደ። ሶ ምንም ጥፋት የለበትም። ኤኒዌይስ ግን ይሄን ልደቱ ምን አይነት ቢሆን ነው እንደምትሉ እርግጠኛ ነኝ።

እንግዲህ እንደዚህ ያበደ ልደት ነበረ። ለማንኛውም እንዲህ አይነት ያበደ ቦታ ላይ ፈለገ መታየቱ በጣም በቃ ሚዲያ ላይ በጣም ሲያራግቡት ነበረ። ለማንኛውም ልጅቷ ግን እንዲህ አይነት ድግስ ከማዘጋጀቷ በፊት የት ነበረች? ብዙ ሰዎች ይኸውላችሁ ስለ መልካም ነገር ማውራት አይፈልጉም። መልካም ነገር ስታወሩ ደግሞ ቪውም የለውም። እኔ አልፈርድም። ኔጌቲቭ ነገር ስታወሩ ነው አሁን የተነሽ የሆነን ሰው ባብጠለጥል ብሳድም ብሳደም ማለት ነው ከመቶ ምናምን ሺህ በላይ ይታያል። ከዛ ግን ኖርማል ናቹራል ነገር ስሰሩ ብዙ አይታይም። ትግል አለው ስትራግል አለው፣ እና ያንን እየታገልን ነው። እኛም ፖዚቲቭ ነገር ምንሰራ ልጆች ማለት ነው። ትናንትና ልደቷን ከማክበሯ በፊት ልጅቷ በዋዜማው ሜቄዶኒያ ሄዳ ስታበላ ነበረ። ይሄን ማውራት የሚፈልግ የላም። ለማንኛውም ለዚኛው ቴንኪውን በላት እኒውና፣ ቪዲዮም ማለት ነው። ይህንን እድሜ ለንስሐ የጨመረልኝ አምላክ የተመሰገነ ይሁን። በዚህ ሳምንት ልደቴ ነው። ልደቴን በማስመልከት ዛሬ የምገኘው ሜቄዶኒያ ነው። ሜቄዶኒያ ካለው አረጋውያን ጋር ዛሬ ምሳ አብረን ምንበላ ይሆናል ማለት

ተመስገን ተመስገን እንዳያችሁት ነው። ከአንድ ቀን በፊት ሜቄዶኒያ ሄዳ ብዙ አረጋውያንን መግባለች፣ አብልታለች ተመርቃ ነው። ከዛ በማግስቱ ደግሞ ሆቴል ላይ አዘጋጅታ ፏ ብላ ቀሚሷን ዝንጥንጥ ብላ እንዳያችሁት አክብራለች ማለት ነው። እናንተም የተሰማችሁ ነገር ካለ በኮመንት ሀሳባችሁን መግለጽ ትችላላችሁ ማለት ነው። ፍርድ ቤት ሊቀርብ ነው የተባለው አስጌ ነው እንግዲህ አስጌ በሴቶች የሕግ ባለሙያዎች ማህበር ክስ ሊመሰረትበት እንደሆነ እየተወራ ነው። እስኪ መጀመሪያ አስጌ ምናል የሚለውን ላሰማችሁ። ሰምታችኋል። በርግጥ ግን ያልሰማችሁም ልትኖሩ ስለምትችሉ የተወሰነ ላሰማችሁ። የድምፃዊው ሀሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል ድምፃዊው። ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው፣ ብር፣ ቁመና እና ደህንነት። ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም አትልፋ ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለው ብቻ በክብሩ አትንጣበት እንጂ ሲል ሀሳቡን አስቀምጧል። የድምፃዊው ሀሳብ የለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው ሀሳቡስ? ምን ያህሎቻችሁ ትስማማላችሁ? ዛሬን ለነገ እንኑር? መልካም ጊዜ ማህበረሰቡን የማይነካ ስድብ የሌለበት ወይም ደግሞ ጥላቻ ንግግር እስካልሆነ ድረስ ሀሳብን በነጻነት የመግለጽ መብት አለው የሆነ ሰው ማለት ነው ይህንን ሀሳቡን በነጻነት የመግለጽ መብቱን ደግሞ እኛ አይ እንደዚህ ማለት የለብንም ብለን ወደ እስር ቤት ምንጨምረው ከሆነ ማለት ነው ምኑን ታዲያ ነጻነት ኖረ ኤኒዌይስ ግን አስጌ የተናገረውን ነገር እንዴት ታዩታላችሁ በእኔ እይታ ሁሉም ሴት እንደዛ ነው ብዬ ባላምንም ግን በጣም ከፍተኛውን ፐርሰንት የሚይዙት ሴቶች እሱ እንደሚለው አይነት ሴቶች ናቸው ብቻ የት ነበራችሁ ግን ብዙ ህጻናት ብዙ ሴቶች ብዙ እናቶች በደል ሲደርስባቸው ህጻናት ሲደፈሩ የት ነበራችሁ እንደዚህ መግለጫ ስታወጡ ሰምቼ አላውቅም ይቅርታ በጣም የኢትዮጵያ የህግ ባለሙያ ሴቶች ማህበር አስጌን እከሳለሁ አለ እከሳለሁ የሚል መግለጫ ወጥቷል እና ከታች ሙሉ መግለጫውን አስቀምጫለሁ አለ እኔ በጣም ሳቄ ነው የመጣው ባይዜ ማለት እኔ እኔም በግሌ በአስጌ ሐሳብ እኮ እኔም አልስማማም። አስጌ ባለው ጉዳይ እኔም አልስማማም፣ ግን እስከ መጭሰስ የሚያደርስ ነገር እንዲህ አስጌ እኮ የራሱን ኦፒኒየን ነው የገለጸው። ሰው አሳቡን መግለጽ እኮ መብቱ ነው። እንዴት ነው ነገሩ? በህግ የሚያስጠይቅ እንኳን ቢሆን አረ ስንት ብዙ ስራ አለ። የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ ጠፍቶ ነው የምትከሷቸው? በጣም ብዙ የሴቶች በደል አለ። አረ እናንተ እኮ በጣም ብዙ ስራ አለባችሁ። እንዴት ከዚህ መጀመር ፈለጋችሁ? ይህ እንዴት ጉዳያችሁ ሆነ? ተደፍራ ፍትህ አላገኘች ሴት፣ ባሏ፣ ወንድሟ፣ አባቷ ኦር ሌላ የሰፈሯ ሰው ምናምን ብዙ ሀራስመንት የሚፈጽምባት ሴት በየቤቱ አለች። እንዴ ቅርብ ጊዜ እንኳን ኢትዮ ቴሌኮም ነፃ ምናምት ቤቶች የሚማከሩበት አለኝታን ዘግቶባቸዋል እኮ የኢትዮጵያ የሴት ህግ ባለሙያዎች ማህበር ሊሰራው ከገጠር እስከ ከተማ ሊሰራው ጥቃት በጥቃት የሆነች ሀገር እኮ ነው ያለችን በጣም ብዙ ስራ አለባችሁ እኮ እንዴት አንድ ግለሰብ ተነስቶ የተናገረው ዋና ጉዳያችሁ ሆኖ እንከሳለን የሚል መግለጫ እኔ ከእኔ እንደ እኔ አልተዋጠለኝም። እዚህ እንዴት አያቸው መግለጫው ነው፣ አንብቡት፣ ኮመንት አድርጉ። እናንተስ እንዴት ጠቅለ እኔ በግሌ ኦፒኒየን ነው። ምናልባት ልካ አይሆን ይሆናል። እኔም በግሌ አልስማማበትም፣ እዚህ ግን አያደርስም። መግለጫ እስኪወጣበት ድረስ የሚያደርስ ጥፋት ሰርቷል ብዬ አላምንም፣ አልቀበልም። ብዙ ጉዳዮች አሉን ኢትዮጵያ ውስጥ በጣም ለብዙ ለብዙ ለብዙ ሴቶች ያልተመለሱ ጥያቄዎች ባሉበት ሀገር ላይ በተለይ በፍትህ ዙሪያ ላይ ማለት ነው ይሄንን አስጌ እንዲ ያለ ብሎ መጥቶ አጀንዳ ማድረግ ራሱ ያን ያህል ኢንተረስቲንግ አይደለም። ኤኒዌይስ ግን ለማንኛውም እናንተ ሀሳብ አስተያየታችሁን ግለጹልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ዛሬ እዚህ ጋር ላብቃ። ወዳችኋል። እስከ ሳምንት ይመቻችሁ።